ራስህ አርብታቸው ነው? ነው ለንግድ ነው የረቡ? ነው እነዚህ ስጋ ዶሮ ማለት ነው።

ስንት ናቸው ጨፌዎች አሪፍ ነው ገበያ ገበያስ ሆነ ምንድን ነው ነበር የሚባለው ምንድን ነው ነበር የሚባለው እ ፊላም ጉዝጓዝ ለስጋ ቤቶች ይሄ ግብዳ ዶሮ ስንት ብር ነው ወንድሜ? እሱ 25 ብቻ ነው ብዬ። አንድ እንዳያመልጥህ አንዱ ዶሮ ዶሮን ይዞ ማለት ነው። ጸጉሩ ሊስተካከል ገብቶ በገመድ በገነዞዞር ይላል ወደዚህ ዞር ሲለው አስተካካዩ። የበዓል ገበያ በሚገርም ሁኔታ በውቢቷ ባህር ዳር የዶሮ ዋጋ እንግዲህ በተመጣጣኝ ዋጋ እየተሸጠ ነው። ጣተ እያየ ነው ነው ከሰዎቹ ዶሮቹ ይበዛሉ ከሰዎቹ ዶሮዎች ይበዛሉ። ስለዚህ አንድ አንድ ሰው አንድ ዶሮ ቢበላ አስበዋል። ማከፋፈል ነው።

ነው? ኤ ብዙ ጊዜ አው አንዳንድ ሰዎች ይዙታል። ለምንድን ነው አላማው፣ እሱን የመያዝ የሚያዘ አላማው ለጆሮ ማንጠልጠያ። ከዛ ባለፈ፣ ከዛ ባለፈ፣ እሺ ከዛ ባለፈ ወደ አምስት ጥቅሞች ምናምን እንደዛ ይኖሩታል ብለው ብዙዎች አስተያየት ሰጥተውኛል። እኛ የምንጠቀመው እንደዚህ አርገን የረሳሁ ነገር አለ ይመስለኛል አይደል? መስመር ያለፈ አካል ቢያጋጥምህስ ጣለው አለኝ። እኛ ጋር መመከያ ይሆናል።

ባሏ ይመታኛል፣ ምናምን ይመታኛል፣ ባሏ ይመታኛል። በጣም አመሰግናቸዋለሁ። ነጭ፣ አሁን ነጭ የሚበላል ይበላል፣ ይበላል፣ ይበላል፣ ይበላል፣ ይበላል እርግብ የመሰሉ በጣም እርግብ የመሰሉ እነዚህ ለስጋ ብቻ ሳይሆን ለውበት እራሱ ይሆናሉ። አዎ። ረጀን በቃ በሳሙና እያጠብክ ምናምን ትንከባከባታል። የአይን ማረፊያ ስሟን የአይን ማረፊያ ትለዋለ። ስንት ስንት ብር ናቸው? አምስት መቶ አምስት መቶ አንተ፣ ዋጋችሁ አሪፍ ነው። እሺ፣ እናመሰግናለን።